በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ አምስት ቀን 2017 ኦሪት ዘፍጥረት ምዕራፍ አምስት የሰዎች የትውልድ መጽሐፍ ይህ ነው። እግዚአብሔር አዳም በፈጠረ ቀን በእግዚአብሔር ምሳሌ አደረገው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። እነርሱንም በፈጠረበት ቀን ስሙን አዳም ብሎ ጠራው። አዳም 230 ዓመት ኖረ። ልጅንም እንደ ምሳሌው እንደ መልኩ ወለደ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው ሰባት መቶ ዓመት ነው። ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም ሁለት መቶ አምስት ዓመት ኖረ፣ ሄኖስን ወለደ። ሴትም ሄኖስን ከወለደ በኋላ ሰባት መቶ ሰባት ዓመት ኖረ። ወንዶችንም ሴቶችን ወለደ። ሴትም የኖረበት ዘመን ሁሉ ዘጠኝ መቶ አስራ ሁለት ዓመት ሆነ፣ ሞተም። ሄኖስም መቶ ዘጠና ዓመት ኖረ፣ ቃይናንም ወለደ። ሄኖስም ቃይናንን ከወለደ በኋላ ሰባት መቶ አስራ አምስት ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ ዘጠኝ መቶ አምስት ዓመት ሆነ፣ ሞተም። ቃይናንም መቶ ሰባ ዓመት ኖረ፣ መላኤልን ወለደ። ቃይናንም መላኤልን ከወለደ በኋላ ሰባት መቶ አርባ ዓመት ኖረ፣ ወንዶችን ሴቶችን ወለደ። ቃይናንም የኖረበት ዘመን ሁሉ ዘጠኝ መቶ አስር ዓመት ሆነ፣ ሞተም። መላኤልም መቶ ስልሳ ዓመት ኖረ፣ ያሬድንም ወለደ። መላኤልም ያሬድን ከወለደ በኋላ ሰባት መቶ ሰላሳ ዓመት ኖረ፣ ወንዶችን ሴቶችን ወለደ። መላያልም የኖርበት የኖረበት ዘመን ሁሉ ስምንት መቶ ዘጠና አምስት ዓመት ሆነ፣ ሞተም። ያሬድም መቶ ስልሳ ሁለት ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ ስምንት መቶ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ ዘጠኝ መቶ ስልሳ ሁለት ዓመት ሆነ፣ ሞተም። ሄኖክን መቶ ስልሳ አምስት ዓመት ኖረ፣ ማቱሳላን ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክም ማቱሳላን ከወለደ በኋላ ሁለት መቶ ዓመት ኖረ፣ ወንዶችን ሴቶችን ወለደ። ሄኖክም የኖረበት ዘመን ሁሉ ሦስት መቶ ስልሳ አምስት ዓመት ሆነ። ሄኖክም እግዚአብሔርን ደስ ስላሰኘው አልተገኘም፣ እግዚአብሔር ሰው ሰውሮታልና። ማቱሳላም መቶ ሰማኒያ ሰባት ዓመት ኖረ፣ ላሜን ወለደ። ማቱሳላም ላሜን ከወለደ በኋላ ሰባት መቶ ሰማኒያ ሁለት ዓመት ኖረ፣ ወንዶችን ሴቶችን ወለደ። ማቱሳላም በኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም 182 ዓመት ኖረ ልጅንም ወለደ። ስሙንም ከስራይ ከእጄ ድካምና እግዚአብሔር ከረገማት ምድር ይህ ይህ ያሳርፈን ዘንድ አለው ሲል ኖሆ ብሎ ጠራው። ላሜህም ኖሆን ከወለደ በኋላ 565 ዓመት ኖረ ወንዶችን ሴቶችን ወለደ። ላሜህም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ለኖህም 500 ዓመት ሆነው፣ ኖህም ሶስት ልጆችን ወለደ። እነርሱም ሴም ካምና ያፌት ናቸው። የሐሙስ መዝሙረ ዳዊት መዝሙር 81 እግዚአብሔር በአማልክት ማኅበር ቆመ፣ በአማልክት መካከል ይፈርዳል። እስከ መቼ ዓመፃን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? ለድሆችና ለድሀ አደጎች ፍረዱ፣ ለተገፋውና ለምስኪኑ ጽድቅን አድርጉ። ብቸኛውና ችግረኛውን አድኑ፣ ከኃጥአን እጅ አስጥሏቸው። አያውቁም፣ አያስተውሉምም፣ ጨለማ ውስጥ ይመላለሳሉ፣ የምድር መሠረቶች ሁሉ ተናወጡ። እኔ ግን እላለሁ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። እናንተ ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቅ አላችሁ! አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። ስንክሳር ሰኔ አምስት ምስራቃዊ አባት ያዕቆብ። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ አምስት በዚህች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ይህም ቅዱስ ከሚመን ዋልንጦስ ዘመን በኋላ የታላቁ ቁስጠንጢኖስ ልጅ በሆነ በታናሹ ቁስጠንጢኖስ ዘመንና በከሃዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፋንታ ወንድሙ ነገሰ። እርሱም አሪዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ፣ ሃይማኖታቸውን የቀና ምዕመናንን አብያተ ክርስቲያናት እንዲዘጉ አሪዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሥ ትእዛዝ በሚገዛ ሀገር ሁሉ ደረሰ። ይህ አባ ያቆሚን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ ያን ጊዜ የተነሱ ወደ ቁስጥንጥንያ ሄደ በምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሥን አገኘው ይህም አባት ያዕቆብን በፊቱ ቆሙ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ይሆናንን እንጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ ይህን ካላደረግ ግን እግዚአብሔር ይጥልሃል ከጠላቶችም ሸሽተ በእሳት ቃል ትሞታል አለው ንጉስም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስክመመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜ ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው፣ አሮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጥላቶቹ አንጻር ጣለው። እነርሱም ጥላቶቹ እየተከታተሉ ሸሽቶ በአንዲት አንዱ አአድ ውስጥ ገባ። በዚያም በረከሰች ሃይማኖት ከሚያምኑ ወገኖች ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሻሽተው ወደ ቁስጥንጥንያ ተመለሱ። ይህን መልካም ዜና ሃይማኖታቸው ለቅና ምናን ተናገሩ። የዚህ ጻድቅ አባት ያቆም ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምናን ከሃዲንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአሮሳውያን ጉዞዎች አባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ። በዚህ አባት እግር በታሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮት ትክክል እንደሆነ ታመኑ። ከዚህ በኋላ ይህ አባት ወደ ቦታው ተመለሰ አልፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኛ ጋር ትኖር ዛለሙ አሜን። ቅዱስ አባብሶይ ኃያል ሰማዕት፣ በዚች ዕለት የተመረጠ ኃያል ተጋዳይ አባብሶይ አረፈ። የዚህ ቅዱስ አባቶች ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱ ስም ታግሃስጦስ ነው። እርሱም ለአንጾኪያ የዕቃው ገዥ ነበረ። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው አስራ ሰባት ዓመት ኖሩ። ስለዚህም እጅግ እያዘነው ክብር ይግባውና ወደ ጌታችን ለምኑ ነበር። ከሌሊቶቹም በአንዲቱ ለዘሃስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልዳለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊል ሊቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀናቶች በኋላም ጸንሳ ይህን ቅዱስ መያዝ አንድ ቀን ወለደችው። እውቀትን፣ ጥበብን፣ ፈሪሃ እግዚአብሔርን በማስተማር አሳደጉት። ሰባት ዓመትን በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላ 27 ዓመት በሆነው ጊዜ ኢሳይድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደረ ከእርሳቸው ይገድል ነበር። ያን ጊዜ ክፉዎች ሰዎች ወደ መኮንኑ መጥተው በቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ ዲያቆናት አሉ ብለው እኔ የከበሩ አባ ብሶወይን አባ ጴጥሮስን ከሰሷቸው። በዚያ ጊዜም እንዲያቀርቧቸው አዘዘና አቅርበ በፊቱ አቆሟቸው። ስለ ስራቸው መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከሶስት ወር በኋላም እግዚአብሔር መልአክ ተልጦላቸው እኔም ምስራች የምናገር ገብርኤል ረዳታችሁ ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ ስም አጠራራችሁና መታሰቢያችሁ ለዓለም ይኖር ዘንድ አለውና አላቸው። አንተም ወዳጄ የብሶች ታላቅ ተጋድሎ አንተን ይጠብቃል። ወደ እስክንድርያ ከተማ ሊሰዱ አላቸው። ከዚያ ወደ አንጾቂያ ወስደው በዚያ ምስክርነትን ገድል ይፈጸማል። ከዚህ በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለው ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚያ ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ የቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲያዘዘ ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት፣ እጆቹን እግሮቹን እንዲሁም በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንዲህም ሆነ። አስር ቀን ኖረ። ከዚያ በኋላ አውጥቶ ፊቱ አቁሞ ለአማልክቶቼ ስገድ ስገዳለሁ። እምቢ ባለውም ጊዜ ደሙ እንደ ውሃ ስትፈስ ከባለ ግን ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በሆኑ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞ፣ መልካም ገድልህን እስከምትፈጽም እኔ ከአንተ ጋር እኖራለሁና አትፍራ አለው። ከዚህ በኋላ ወደ እስክንድርያ አውደቁ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራ ሁሉ መረመረውና ሕዋሳት ተቆራርቶ ስትወርቅ ድረስ ሲደበድቡት ዘንድ አዘዘ። ሁለተኛ ዘይትን አፍልተው በጆሮ በአፉና በደረቱ ላይ እንዲያፈሱ፣ ጎኖቹን በእሳት መብራት እንዲያቃጥሉ አዘዘ። ደግሞ በእሳት የጋሉ የብረት ችንካሮችን አምጥተው በአይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹን የእግሮችን ስሮች ሕዋሳትን ሁሉ እንዲነቅሉ አዘዘ። ይህን ሁሉ ባደረጉበት በዚያ ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ህዋሳትን ሁሉ ፈወሰ። ከዚህ በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ድቁልጥያኖስ አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። በዚያም የመላእክት አለቃ ቅዱስ ገብርኤል አዳ ነው ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባህርም አንከባለው ግማሽ ስጋውን እንዲያሰጥሙ ግማሹን ግን እንዲያሰጥሙ አዘዘ። እነርሱም በባህር ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረቶት በዚህ ስቃይም ከቀኑ እስከ ሰባት ሰዓት በኋላ ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው ወቀድሞም ጤነኛ አደረገው። ንጉሱም አይቶ አደነቀ። ሰይፈውንም ፈጥቶ አንገቱን ይቆርጥ አዘዘው። ያን ጊዜ አንገቱን ቆርጦ ባህር ዳር ከምድር ላይ ጣለው። ስጋውን አንስቶ ከለቁርበት የተሠራ ጋኑ ውስጥ ጨምሮ ስጋኑም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በሃ ቀን እስክንድርያ እስከሚደረስ ድረስ ሰው ሳሸከም ብቻን የሚጓዝ ሆነ። የውሃ ሀገር ሰዎችን በሰሙ ጊዜ መጡ። ተሸክመን በውሃ ሀገር ባለው ቤት ውስጥ አስገብተው ለወንድሙ ለወንድሙ ጴጥሮስ ጋር አቀበሉት። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኑር፣ ለዘላለሙ አሜን። ቅዱስ ቢፍሞን ሰማዕት። በዚች ዕለት ደግሞ ቅዱስ ቢፍሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናት ወንድም ልጅ ነበረ። ዮሐንስን ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ስጋውን በገነዘ፣ በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየ ሁኜ ብቻዬን እንድትተወኛለህ ቅዱስ ዮሐንስ ስጋ እንዲህ የሚል ቃል ወጣ። ወዳጄ ቢፍማን ከእኔ ጋር መኖርን ከፈለግ ፈጥና ወደ መኮንኑ ሄደ ክብር ይግባና ክሶስት ነገም ወደኔ እኔ ትመጣለ። ይህን ሰምቶ ዮሐንስ ስጋውን ቀበረ። ከዚህ በኋላ ወደ መኮንኑ ሄደ ክብር ግባውና በጌታቸው በኢየሱስ ክርስቶስ የታመነ የረከሱ ጣዖታቱን ሰደብ። መኮንኑ ጽኑ ስቃይ አሰቃዩ። ከዚህ በኋላ ራሱን በሰይፍ ቆረጠ። የምስክርነትም አክሊል ተቀበለ። በረከቱም ከኛ ጋር ትኖል ዘላለሙ አሚን በዝች ችለት ደግሞ የመርቆሪዎስና የመቃርስ የኢሳቅና ብሎን የእረፍታቸው መታሰቢያ ነው። የአብላዮስም ምስክነቱ መታሰቢያ ነው። እግዚአብሔር በጸሎታቸው የማረል ለዘላለሙ አሚን። በዝች ችለት ደግሞ ቅዱስ መቃርስ ምስጋና ይግባውና ወጌታችን ስም ባህር ውስጥ በመስጠም አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሚን። መነኮሳይቱ ቅድስት ማርታ በዚች ዕለት ሃይማኖቷ ሃይማኖታዊ ጽና ግባሯ መቅና ክርስቶስ ያደረባት የመነኮሳይቱ የቅድስት ማርታ የዕረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከኛ ጋር ይሁን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን ለዘላለሙ አሜን።